እሺ ስለ መቄዶንያ እንዲህ ጎብኘት አለ እንዴት ነው? ያው ጓደኞች ብለውታል። ስለ መቄዶንያን እንግዲህ ስለ ዶክተር ቢኒያም በለጠ አርአያነት ለልጆቻችን በተደጋጋሚ እየነገርን ነው የምናሳድጋቸው። ያውቁታል ሁሉም ልጆች ማለት በሚቻል ሁኔታ ሰውን ለመርዳት ሰው መሆን በቂ ነው የሚለውን አባባል ያውቁታል። ዶክተር ቢኒያም በለጠ ማን ናቸው የሚለውንም ያውቁታል እና እሳቸውን አሪያ የሚያደርጉ ልጆችም አሉ። ማን ነው አሪያችሁ ስንላቸው ካሁኑ ዶክተር ቢኒያም በለጠ ነው የሚሉ የእሱን ፈለግ እንከተላለን የሚሉ ልጆች እንዳሉንም አይተናል ማለት ነው። በጣም ጥሩ። እዚህ ድረስ መጥታችሁ ዝም ብላችሁ አትሄዱም። ስማችሁን እና ስለ መኬዶኒያ ምክንያቱም እዚህ ጋር ምንድን ነው የእናንተ እናንተን አሁን በዚህ በቀጥታ ስርጭት ቡስ ያያችኋል። ስለዚህ በእናንተም ራሱ እናንተም ራሱ የተለያየ እርዳታ የሚያደርጉ ሰዎች አሉ። ስምህን አስተዋውቀል፣ እና ስለ መቄዶኒያ ረመዳን ገረመው እባላለሁ። የኤሎን አካዳሚ አንደኛው ቅርንጫፍ ምክትል ርዕሰ መምህር ነው ሰሩ ያለሁት የቢኒያም በለጠን ሀሳብ የሰው ልጆች አትራፊ ሆኑ ከተባለ ለሰው መሆነም ምስ ይችሉ ነው እነሱን ሀሳብ የተቀደሰ ሀሳብ ለመደገፍ የተቻለንን ለማድረግ እና በህይወታችን ሁሉ ምን እንደሚገጥም ቅድም አንተም ስታነሳው ነበር። ዘኔክስት ሚኒት ምን እንደሚገጥምን አናቅም። ባለችን ሰዓት ግን ደግ ነገር አድርገን ብናደረግ፣ የታሪኩ አካል ብንሆን፣ ሰዎችን በመርዳት ህይወታችንን የተሳካ ያደርጋል፣ የእናቶች ምድርቃት ያሻግራል፣ ያሰብነውን አላማ ያሳካል የሚል ሀሳብ ይዘን የመጣ ነው። እዚህ በመገኘታችንና የዚህ ታሪክ አካል አንዱ ሰው ሆኜ በዚህም ትምህርት ቤት ሆኖ ከየመትችም እንደ ግለሰብ በጣም ኩራት ይሰማኛል። ቢኒያም በለጠ የጀመረው ያሰበው እቅድ ተሳክሶ ፍጻሜውን አግኝቶ ያሰበውን ሁሉ እንዲያሳካ መጨረሻውን እንዲያይ እመኛለሁ። በጣም እናመሰግናለን። ቆንጆ ሽምስ ከጀርባ በሞራል አለ። በነገራችን ቅድስት እባላለሁ። የ22 ኬጂ ቅርንጫፍ ርዕሰ መምህርት ነኝ። አንድ ጓደኛ ትንሽ የርዕሰ መምህርት በጣም ደስ ይላል። በዓለም አቀፍ የሴቶች ቀን በጣም ጓደኛ ምን ትላለች? መስጠት አያራቁትም ትላለች እና ደስ የሚል ብሂል ነው እና እኛም እዚህ ላይ መሳተፋችን በጣም ደስ ብሎናል። አሁን የስነ ምግባር ሳምንት አለን። ልጆቻችን ዶክተር ቢኒያምን ወይ በቲቪ ወይ በምስል ወይ በምናብ ነው የሚያውቁት እና እንደው ቢችል እና በዛ ሳምንት ላይ ተገኝቶ ለልጆቻችን ፍቃድ እያስገባችሁ ሊመጣ ደስ ይለናል እና እንግዲህ የሜቄዶንያ ስታፎች እያዩ ነው እየሰሙ ነው እና በአክብሮት ጋብዘነዋል ለማለት ነው። ከበድ እና አመሰግናልሞራል ስምህን እና ስለ ሜቄዶንያ ይሰማል። እሺ፣ አመሰግናለሁ። ስሜ ዳርጌ ይባላል የአንደኛ ደረጃ ምክትል ርዕሰ መምህር ነኝ። ማለት ሜቄዶንያ ሰውን ለመርዳት ሰው መሆን በቂ ነው ሲባል እኛ ሰዎች ስንፈጠር ራቆታችን ነው የመጣ ነው ስንመለስም ራቆታችን ነው የምንሄደው እና አሁን ያለንባት ዓለም ጊዜያዊ ቆይታ የምንቆይባት እንጂ መደበኛ ሕይወታችን የምንኖርበት ስላልሆነ ጥሩ ስራ ሰርተን እንድናልፍ። ሰውን ለመርዳት ሰው መሆን በቂ ነው ሲባል ኢትዮጵያዊ ብቻ አይደለም በዓለማችን ላይ ያለ ሰው በሙሉ የሚችለውን እንዲረዳ እለምናለሁ። አመሰግናለሁ። በጣም በጣም በጣም በጣም እግዚአብሔር ይስጥልን። በጣም ነው የምናመሰግነው። የምትጨምረው ነገር አለው? ነገር አለ፣ ገንዘብ ግን አለ የተለየ የሚጨምረው ኖሮ እንኳን አይደለም። የሚገርመው እግዚአብሔር እንግዲህ በመራ ነው ሁሉ ነገር የሚሆነው። ዛሬ አይደለም ያሰብነው የነበረ እና እንዲሁም ሌላ ጊዜ ወደ አመቱ መጨረሻ ወይም ቆይተን ብንችል ልጆቻችን ይዘን እንሄዳለን የሚል ነበር እና ዛሬ ስብሰባ ነበረን። እዛ ስብሰባ ላይ ነው ስንመጣ ወደዚህ ለምን አንሄድም ብለን ተነጋግረን ወደዚህ ለመምጣት ያስብ ነው ማለት ነው። እንግዲህ እንደ ተጨማሪ ካል ያው እዚህ ስንገኝ ሌሎችም ቅድም ሲባል እንደነበረው ሌሎች ትምህርት ቤቶችም ሌሎች አካላትም ሌሎች ድርጅቶችም ከትምህርት ቤት ያለፉ ብዙ ድርጅቶች አሉ፣ በሀገራችንም በሌሎች ሀገሮችም እናንተም ይህን የተቀደሰ ሀሳብ በመደገፍ ተባበሩን የሚል ልመና ነው ያለኝ። የምታዩ እንደተባለ የኤሎን ቤተሰብም ለዚህ በጣም ተባባሪ ናቸው። አሁንም ያዩን ደግሞ የበለጠ በዚህ ተነሳስተው ያግዙናል የሚል እምነት አለኝ እና በዚህ የተቀደሰ አላማ ሁሉም ሰው ደስተኛ ይሆናል ብዬ ነው የማስበው። በዚህም ተጨማሪ ነገሮችን ያደርጋል እና ወደፊት ከዚህ አሁን ከታቀደው በላይ ይሄዳል የሚል እምነት አለኝ። ይህን ደግሞ ፈጣሪ ያደርገዋል እና በዚህ ተባበሩን ለማለት ነው። አመሰግናለሁ። በጣም በጣም በጣም እናመሰግናለን። እሺ ሰሌና ማርቲ ወደ ዚጋኑ ወደ ክባብ ወደ ቦታ ፍቄ ያስ ዋው በጣም ደስ ይላል። እንትኗ እንኳን አልቀረች። ቼኩን ከማዞር በፊት በዚ አጋጣሚ እሺ ይሄው ልጆቼ ልጆቼ ሰባቱም ብራንች ያላችሁት ልጆቼ ሰባቱም ብራንች ያላችሁት ሰራተኞቻችን፣ ወላጆች እንዲሁም ደግሞ የትምህርት ቤቱ የቦርድ አባላት ከተረፋችሁ ላይ ሳይሆን ከጉድለታችሁ ላይ ይሄ ሰው ሰው ለሚሸት ድርጅት ስላበረከታችሁ ስላደረጋችሁ በረከት የማያንስበት በረከት የተረፈበት ፈጣሪ በበረከት ላይ በረከት ሊጨምርላችሁ ለማለት እወዳለሁ። ልጆቼ ግን በጣም በቃ ከምነግራችሁ በላይ የእናንተ የምትማሩበትን ትምህርት ቤት በማስተዳደሬ የሚሰማኝ ኩራት ኩራት እንዳይመስላችሁ ትልቅ ሆናችሁ ደግሞ እሱ የኛ ዳይሬክተር ነበር ብላችሁ እኔን የምትደግፉ ምርኩዝ እንደምትሆኑ እምነት የጸና። አሜን አሜን። ከትምህርት ቤቱ ማህበረሰብ፣ ከልጆቻችን የሰበሰብነውን የተሰበ በነገራችን ላይ እዛ ጋር ሞራል እንፈልጋለን ሞራል። ምክንያቱም ኤሎን አካዳሚዎች ልጆቼ ብሏል እንግዲህ። ከኬጂ ጀምሮ እዚህ ውስጥ ወላጆች አሉ፣ አሳዳጊዎች አሉ። አንዳንዴ እኮ ሞግዚቶችም ለእኔም ከበረከት ይድረሰኝ ብሎ እኮ ሞግዚቶች የኬጂ ሕጻናት ሞግዚቶችም ይሰጣሉ። በነገራችን ላይ ቤት ውስጥ እንደተደበቁ የሚመስሉን በቃ ማናስባቸው ሰዎች ትልቅ እርዳታ ያደርጋሉ። ስለዚህ የኤሎን አካዳሚ ደጋግ ሰዎች ይህን ሲያደረጉ በመላው አዲስ አበባ፣ በመላው ኢትዮጵያ፣ ዓለም ላይ ደግሞ እያደረጉ ነው። ሕጻናቶች የሚገርሙ ስለዚህ እነሱንም ጭምር ነው እስኪ የሚገርመው ሳንቲሙ ራሱ አልቀረችም። በእውነት የገረመኝ ሳንቲሙ አልቀረችም። ስለዚህ ይህንን ብር ሰሌ ሰለሞን አለማየሁ አንድ ላዞረው ነው። ሞራል ሞራል ሞራል ኋላ የሜቄዶኒያ አስራፎች ኤሎን አካዳሚ ኤሎን አካዳሚ እንግዲህ ከቅርንጫፉ ከተለያዩ ቅርንጫፎች ከተማሪዎች፣ ከመምህራን፣ ከወላጆች የኬጂዎች ሰኞ ይዤ የሚሄደውን ሩዝ ይቅርብኝ ሁሉ ያሉ አሉ። እንቁላል ይቅርብኝ እንቁላል አልበላም ዛሬ፣ በርገር ይሄ ተፈጨ ስጋ ይቅርብኝ ያሉ ልጆች ሁሉ አሉ። አንድ ሁለት ሰኔ በለው ብር ከሃምሳ ሳንቲም። ሞራል ሞራል ሞራል ኤሎን አካዳሚ በጣም ደስ ይላል። ሦስት መቶ